ቤተሰብ እንደተለመደው ዛሬም ተመልሰን ከች ብለናል። ዛሬ ተመልሰን ስንመጣ እንግዲህ በኢክራምና የኢሳም ጉዳይ ነው። የኢክራምና የኢሳም ጉዳይ እንግዲህ ምን ነው ተንዛዛ፣ ለምንድን ነው መለውን እየማትነግሩን፣ ወይ ተጋቡ ወይ ተለያይታችሁ አሳውቁን እየምትሉ ልጆ ያላችሁ ነገር፣ ግን እነሱ ጠንከር ያለ የጋብቻ ስነ ስርዓት ሊፈጽሙ ስለሆነ ጠንከር ያለ ነገር ማድረግ አለባቸው ማለት ነው። መሰረቱን በደንብ ማጠንከር ስላለባቸው ነገሮች እየረዘሙባቸው ሄደዋል ማለት ነው። ዛሬ ደግሞ ድጋሚ እንግዲህ አባቷን ባለፈው ባሳመነችው ኢሳምም ተመልካችም አላሳመንሽም፣ ከችግሩ ካንቺ ነው በተባለችው መሰረት ዛሬ ደግሞ ድጋሜ በቤቷ አባቷን ይዛች ከስ ብላለች። አባቷን ዛሬ እንግዲህ በድጋሚ ምን አሉ፣ ኢክራመስ በምን አይነት መልኩ አሳመነች የሚለውን አብረን የምናይ ይሆናል። መልካም ጋብቻ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ያለው አልሐምዱሊላሂ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ይብያ ይላለሁ። ውድ የኢስላም ልጆች እንኳን ለአንድ ሺህ አንድ መቶ አርባ ስድስተኛው የኢደል አድሀ በዓል በሰላም አደረሳችሁ አደረሰን እያልኩኝ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ፣ ሼር እያደረጋችሁ አበረታቱኝ። መልካም አስተያየት ሰጥታችሁ ሰብስክራይብ ለምታደርጉልኝ ሁላችሁንም ከልብ ከልብ አመሰግናለሁኝ። ዛሬ እንግዲህ ኢሳም የኢክራም ጉዳይ ከአባቷ ጋር ምን ተነጋገሩ፣ የሚለውን እኛም እንደ ተመልካች እንደምንወዳቸው ነገር አንዳንድ ነገር ማለት እንፈልጋለን ማለት ነው። ኢሳም ኢክራም እንግዲህ ባለፈ አባቷን መኪና ውስጥ ጠርታ፣ አባትዮ ኢሳም ለስራ እንጂ ለባል አይሆንሽም፣ ያኛው ነው ውጭ ያለው ለኔም ብዙ ውለታ ስለዋለልኝ ከኔም ጋር ቀረቤታ ያለው እሱ ነው እና ኢሳም ከስራ ውጭ ለአንቺ ባል አይሆንሽም፣ ማግባትም አይፈልግም እሱና ከእሱ ውጭ አታገቢም ብለው ተናግረው ነበረ። በዛ እንግዲህ አንቺ በጣም ለአባትሽ ክብር ሰተሽ አላሳመንሽም፣ በጣም ፈርተሻቸው ነበረ ብላችኋታል። ነገር ግን እኔ ኢክራምን ማለት ነው ከኢትዮጵያ ፌመስ ቴክታከሮች እና ዩቱበሮች እስልምናዋን ያላስደፈረች ቤተሰቦቿን ላለማስደፈር የምጥር የሴት ጀግና ጀግና ጀግና የሚለው ቃል የማይገልጻት ናት። በእኔ በኩል ማለት ነው። በጣም ነው ማደንቃት። በአለባበሷ ያላት አለባበስ ስነ ስርአት፣ ለቤተሰቦቿ ምን ያክል ቦታ እንዳላት እያየን ነው እንግዲህ። በስነ ስርአቱ ማለት ነው እሷም እንግዲህ በቻለችውን አቅም ሁላችንም ነገር ቢደርስ የምናደርገውን ያክል ነው እያደረገች ያለችው ማለት ነው። አባት ነው ይፈራል። በዛ ልክ ራሱ እሷ ሆና ነው እንጂ ማሳመን የቻለችው ሁላችንም የማናደርገው ነገር ነው ማለት ነው። ዛሬ ደግሞ እንግዲህ በበለጠ እኔ ኢሳም አብሬው ከቆየሁት ጋ ከሚያውቀኝ ጋ ከማውቀው ጋ ከሚወደኝ ከሚያፈቅረኝ ጋ ነው ከሱ ገፍቶ ከመጣልኝ ከሱ ውጪ በጭራሽ የማይሆን ነገር ነው በፊትም ወደ ሌላ ሀሳብ ሊቀይር ያሰብኩት እንደ ሴትነቴ ማግባት አለብኝ የሚለውን ውሳኔ የወሰንኩት ኢሳም እንግዲህ የማግባት እቅድ ስለሌለው በቃል ስላልነገረኝ እንደሚወደኝ፣ እንደሚያፈቅረኝ እንደሚያገባኝም ስላልነገረኝ ነው እንጂ አካሄድ የቀየርኩት። እኔ ከኢሳም ጋር መሆን ጠልቼ አይደለም። ከኢሳም ጋር የአማረ ሕይወት የአማረ ንብረት እንዲኖረኝ እፈልጋለሁኝ። የማልፈልግበት በጭራሽ የለም። ነገር ግን አሁን ነገሮች ሲንዛዙባችሁ እንደዚህ አባቴ አልፈቀደም እንደዚህ ሲሆን እኔና እና ኢሳም የምንለያይ የተጣላን እንዳይመስላችሁ፣ እኔና ኢሳም ሁለታችንም ስለምንፈላለግ እኔም ስለምወደው እሱም ስለሚወደኝ ስለምፈልገው ስለሚፈልገኝ መቼም አንለያይም። ነገር ግን ያው የአባቴ ጉዳይ ስለሆነ አባቴን ማሳመን አለብኝ። ቤተሰብ የገባበት ቤተሰብ ያመነበት ቤተሰብ በቃ በሁሉ ነገር ያመነበት ትዳር በደንብ በቃ ስለምፈልግ ለሰዎች አርያ መሆን ስለምፈልግ አቤት የነሱ ትዳር አቤት የነሱ ፍቅር እኮ መባል ስለምፈልግ በስነ ስርዓት መጀመሪያ ቤተሰቦችን ማሳመን አለብኝ። ቤተሰቦች በደንብ አውቀውት በደንብ ተረተውት እንዲፈቅዱልኝ እፈልጋለሁኝ ብላለች። እንግዲህ እሷም የቻለችውን ያክል ተናግራለች። እንደዚህ ነው ሴት ማለት ማለት ነው። ምክንያቱም አሁን ላይ የምናያቸው ከቤተሰቦቻቸው ፍቃድ ውጭ እነሱ ድንገት በተገናኙ በተፋቀሩበት ተጋባን ተፋቀርን ይሁኑ እና ወደው እየተጣሉ ወደው እየተናናቁ ቤተሰብን እስከማሰደብ ድረስ እነሱ መላ እስከማጣት ድረስ ስለተደረሰ እሷ ደግሞ የሰዎች ተምሳሌት መሆን ነው የምፈልገው ብላለች። አላህ ይጨምርልሽ ከማለቱ ወደኋላ ለም ማለት ነው። እንግዲህ ዛሬም አባትየውም እንግዲህ መጥተዋል በስነስርዓት ምንድን ነው ያሉት? አባትየው በደንብ ከሰማችኋቸው በቃ እንደ አባት እንደ ወላጅ ለልጃቸው መልካም እንደ መመኘታቸው በቃ እንደ ማንኛውም ወላጅ በቃ ሁሉም ወላጅ ማለት ነው ለቤት ለልጁ የሚመኘውን በቃ ልጄ ብታገባልኝ ልጄ ብትሆንልኝ ል ምን አይነት ለውጥ ላይ ብትሆን እደሰታለሁ የሚል ቤተሰብ ሁላ ልክ እንደሱ አባት ናቸው ማለት ነው። እንግዲህ ያ ሰውዬ ከኢክራም ከኢሳም ጋር የሚያውቋት እንግዲህ አባቷ ስራና ስራ ብቻ እንደሆነ ነው። ኢሳም ደግሞ ኢክራምን እንጂ የቀረበው ቤተሰቦቿን አልቀረበም እስከዛሬ ማለት ነው። ከእሷ ጋር ግን ያው በደንብ ቁርኝነት እንዳላቸው ቪዲዮቸውም ያሳያል ከነገሩንም እንረዳለን ማለት ነው። በደንብ ትስስር ያለ ቁርኝት ነው ያላቸው ማለት ነው። ነገር ግን አባትዮው ጋር አልቀረቡም። እሷ መጀመሪያም ከቲቪታዩትም አንፃር አንጻር እሷም ለስራ እንደሆነ አብረው የሚቀጥሉት ስላስረዳችው፣ ትልቅ ሰውም ስለሆነ ደግሞ ያንን ይዞ ነው አባትዮው እንደዚህ ግግም ልል የቻለው ማለት ነው። ጠበቅ ያለው ማለት ነው። ያኛው ደግሞ በቁም ነገር እሱም ሩቅ ሀገር ስለሆነ ያለው እሷም እዚህ ያለ ስለሆነ ቀጥታ የሁለት ዳር ስለሆነ የፈለገው በደንብ ተግባብቷል። በስልክ ቢሆን ማለት ነው። ስጦታ በመስጠት ብዙ ነገር በማድረግ እነሱን ልክ እንደ ቤተሰብ በመጠየቅ ሁሉን ነገር ተግባብቷቸዋል ማለት ነው። ኢሳም ደግሞ እንግዲህ እስከዛሬ ዛሬ አባትዮውን አልተቀራረበም ማለት ነው። ያለውን ነገር ከአባትዮው ጋር ምንም ሆነ ለስራ ራሱ ሆኑ አልተቀራረበም። አሁን ላይ እንግዲህ ኢሳም ያለበት ምንድን ነው? በቃ አባትዮውን ኢክራም እንግዲህ የቻለችውን ያ አሳምናለች፣ እላለሁኝ እንደኔ ማለት ነው። እና አሁን የምጠበቅበት ምንድን ነው? ኢሳም አባትየውን በስነ ስርአት መቅረብ አለበት፣ እሱን መቅረብ አለበት። እንደገና ደግሞ ልክ በአባትየ እድሜ ያሉ አባትየውን እንዲያሳምኑለት ከኢሳም ለሷ ምን ያክል ባል እንደሚሆናት የሚያሳምንለት ሰው ወደ አባትየው መላክ አለበት ማለት ነው። እሱ ደግሞ በደንብ መቀራረብ አለበት የእውነት ትክክለኛ ባል እንደሚሆናት የልጆቹ አባት እንደሚሆናት ትዳሩን በደንብ በስነ ስርዓት መምራት የሚችል ባል በቃ ጀግና የብረት መዝጊያ የሆነ ባል መሆኑን ማሳወቅ አለበት ነው የምለው፣ እንደ እኔ ለአባትዮ ማለት ነው። ምክንያቱም ከአባትዮ ፊሊንግ፣ ከአባትዮ እይታ የምናየው እኛ በስነ ስርዓት በቃ ለልጃቸው በቃ የሚመኙ ባል በቃ ጥሩ ባል እንደሆነ ያስረዳል። እሷ ልጃቸውም ደግሞ ጥሩ ባል የሚገባ ልጅ ናት። ያ ሰላም በቃ እንዴታ እንዴት እንደት አባቷ እኮ እንደምታምር እንዴት እንደ አባቷን እንደት አንገቷን እንደፍታርጋ ያላት ክብር ለቤተሰቦቿ ማለት ነው። እና እንደዚህ ስለሆነ አሁን ላይ ኢክራም ላይ ምንም ነገር ማድረግ የለበት። ኢክራም እንደኔ ምንም ማድረግ የለባትም። እንግዲህ ወዲያ ያለውን ነገር ሚና መጫወት ያለበት ኢሳም ነው ነው የምለው እኔ ሽማግሌ በመላክም ከአባቷ ጋር ያለውን ትስስርነት መቅረብ ያለበት መደዋወል አለበት ቤት ራሱ ይሄዳል፣ አይደለም ቤት ሄዶ ራሱ በቃ ሁሉን ነገር ጀግንነቱን በቃ ለትዳር በቂ ቦታ ላይ እንዳለ ለትዳር ምቹ መሆኑን ማሳወቅ ያለበት እሱ ነው እንግዲህ ወዲያ ማለት ነው። ምክንያቱም እሱ አሁን ላይ ከአስር ዓመት በኋላ ነው ማግባት ያለ የምችለው ስላለ ግን ያን አስር ዓመት የሚፈጅበትን ገንዘብም ሆነ ዱንያውን አሁን ላይ ስላገኘሁ በአጭር ጊዜ በቃ አሁን ላይ እንደዚ አስር ዓመት ያልኩት በቅርብ ጊዜ ሆኖልኛል። በቃ እኔ ኢክራምን በጣም ነው ማፈቅራት በጣም ነው የመወዳትና ከሷ ውጭ ሴት ስለማልፈልግ በቃ አገባታለሁ እችላለሁኝ። ኔ ለኢክራም እማንሳ አይደለሁም ብሎ ማሳመን ያለበት አሁን ላይ ኢሳም ነው ማለት ነው። በቃ እነሱ እሷን ብላለች እንግዲህ እኔ የምፈልገውን የምወደውን የማፈቅረው ነው እንጂ ማግባት ያለብኝ፣ ገና ለገ ነው ትንትኔ ወቅት የደርሷልና ብዬ የማላቀውን ሰው ያልተግባባሁትን ሰው ህጄ አላገባም ብላለች። እና እንግዲህ ይህን መልስ ሰጥታሃለች። ኢሳም እንግዲህ ሆዳ ያለውን ጨዋታ ከኤክራም ላይ አንሳና ራሱ ተጫዋት ማለት ነው። ብሻ ቤተሰቦችህን በመላክ በቃ ከአባቷ ጋር የሚመጣጠን ሰው በቃ እንደሱ አባት በሰል ያለ የሚያስረዳልህ ወጠጤ ሳይሆን ያኔ ወጣት ሳይሆን በሰል ያለ ሰው የሚያስረዳልህ መላክ አለብህ። አንተ ጠንከር ብለህ ጠንከር ባለ ንግግር መናገር አለብህ ባል እንደምኮን። በቃ አባትዮ የመሰላቸው ምንድን ነው፣ ኢሳም ይህን ያክል አመት አብረው ስለቆየ አሁንም በቃ እንደዙሁ የሚጫወት የሚዝናና ነው የመሰላቸው፣ ለትዳር የሚሆን አልመሰላቸውም አባትዮ ማለት ነው እና እንግዲህ ወዲያ አንተ በቃ ደርሻለሁ በሁሉም ነገር እችላለሁ ብለህ ማሳመን አለብህ፣ እላለሁኝ። እክሩ በቻልሹ መልቀን መጠን በአባትሽ ክብር ካለሽ አንጻር አስረድተሻል። የኛ ጨዋ ማለት ነው፣ ሀቂቃ። እኔ ጨዋነቷን በጣም ነው የማደንቅላት። በጣም በቃ በቃ ትዳርም እንደዚህ ነው በቃ መሆን ያለበት። እንደዛ አይነት ትዳር ነው መጨረሻው የሚያምረው። ሀባይ ሌላ ሁሉም እየፈረሰ እያየ ነው ማለት ነው እንግዲህ ሽማግሌ ልከህ ይህን ቪዲዮ እንግዲህ አይተሃል። በቃ አባትዮው ትክክለኛ የሚፈልግሽ ትክክለኛ ትዳር የሚፈልግ ከሆነ ወደ ገደለው ይግባ ብሏል እንግዲህ። ወደ ገደለው ይግባ ወደ ቁም ነገሩ ይግባ ማለት እንግዲህ ሽማግሌ ይላክ ማለት ነው። በቃ ባጭሩ ሽማግሌ ህልካ አባትየዋን ዮሐን አሳምን ከዛኔ፣ ከ11 እንግዲህ 200 ሚኬ ገብታችኋል፣ ኮንግራ፣ እንኳን ደስ አላችሁ። 200 ኪሎ ነው እንግዲህ ከኔ ከወጋ እንደምታከብሩት ባለሙሉ ተስፋነን ማለት ነው ኢክሩና ኢሳም እንግዲህ፣ መቼ ማይለያዩም ከምናየው አንጻር ከምንረዳው ሁሉ ነገራቸው እንደማይለያዩ ሁላችንም ተስፋ አድርገናል። ደምድሙ ኢንሻአላህ፣ በቅርብ ቀን አባትየውም እሷ አጠጠር ብላበታል ያሁን ላይ ማለት ነው በቃ እንጂ ታፈቅረዋለሽ፣ ትወጂዋለሽ ማለት ነው ብለዋል። አዎ ብላለች። ግን ስጦታ ስለሰጠሽ አብረሹ ስለሆንሽ አይደለም ብለዋት፣ እኔ ስለማፈቅረው ነው፣ ከሱ መራቅ ስለማልፈልግ ነው ብላለች። እንግዲህ ይህንንም ስላለቻቸው ልጃቸውንም መንቀፍ አይፈልጉም። ነገር ግን ሚነውን አንተ ተጫወተው የቀረውን እላለሁኝ። ሀባይቦች ሁላችሁም መልካም አስተያየታችሁን እንደ ጻፋችሁት እነሱ ቤት ማሻአላህ ኮሜንት እያነበብኩ ነበር። ምርጥ ምርጥ አስተያየት ነው የሰጣችሁት ማለት ነው። እንደዚህ ነው ሰው ማለት እና ቀጣይ እንግዲህ በመልካም ነገር እንመጣለን ማለት ነው። እነሱም ይጣመራሉ፣ ይጥላላችሁ። እንግዲህ ሀዋይ እስከ መጨረሻው ቪዲዮን ያዳመጣችሁልኝ ጅዛኩሙላህ ኸይር ማለት እፈልጋለሁኝ። እንግዲህ የኢክራም እና የኢሳምን ኒካ ፈጣሪ እያሳከው በቃ እንደሚፈቅድ እርግጠኛ ነኝ። ምክንያቱም እሷ አልሄድም ካለች በቃ ምንም ማድረግ አይችልም አባትየው። የእሷ ውሳኔ ነው። እሷ በሚገባ ዛሬ አስረድታለች እላለሁኝ። ሁላችሁም እንግዲህ ከልብ አመሰግናለሁ። ባይ ባይ።